እናት አባት ሆኖ ስንማየት እየተመኘንላቸው አይደለም። እንደዚያ ሆንስ በሚዲያው ላይ በፎቶ ላይ በሚዲያ ላይ እየተመኘንላቸው እኮ ነው። ነገ ጠዋት ተወልደው እንደዚህ በቃ እንደዚህ እኮ ነው ማየት እንደ ያልተወለደው ልጅ እንደዚህ ያላየ ሰው እንደዚህ። ያኔ ገና ሳይጋቡ ለሌላ መውለድ እኮ እንትን ብለናቸዋል፣ ታች ተናቸዋል። ምክንያቱም ለምንድነው ታንጅ ስለምን ወዳቸው አስመሳዮችን ወዳጅ አይደለም ለመመልከት ያለባቸው የቁም ነገር የሚናገሩትን ወዳጅን ማየት ያለባቸው ነሱ። እንደ የሆነ ነገር ዛሬ ቡራ እንደዚያ አደረገ እና ቡራ ነገ ይዘቀዘቀል ከነገ ወዲህ ሀይሚ እየተዘቀዘቀች ያንን መመልከት ያለባቸው፣ ሁሉንም ሁለቱንም አንድ አይነት አድርጎ መመልከት ያለበት። እኔ ዛሬ ቡሩክን ወድጃለሁና ቡሩክ የሆነ ነገር ደስ ሲለው ደስ ብሎኛ ሞልቷል። ሙዚቃ ይዘፍሩለታል፣ ወንድሜ እንትና ነው ላ አይደለም። ቡራ ክፉ ሲያመጣም ክፉ መቀበል፣ ሀይሚዬ ስታመጣም። ምክንያቱም ሁለቱ ልጆች አይንና አይንና አንዱን አይን አንድ ነው ወዱ አይደለም፣ ሁለቱንም አይን ነው መውደድ አለበት። ምክንያቱም ቡራና ሃይም ማንም አይለያያቸው። አላህ ስብሃነ ወተዓላ ያገናኛቸው አሁንም አይለያቸውም በማንም ነገር እንደማይለያዩ እናውቃለን። ግን ይሁንና እናት አባት ይረገጥ እዚህ ላይ ለምን? ወልዶ ባሳደገ ምን አጠፋ? እንደ መዲያ ምሩዝ እየበላች እያንዳንዱ እየመጣች ተጨፍርባታለች። እንደ እንዴ፣ መዲያ ምሩዝ እንዲደስ ያረጋጫት እናቷ እኮ ነች። እሷ መታ እናትና አባት የሚጨፍረው? በእርግጥ እነሱ ያላስከበሩት እነሱ ማክበር አይችሉም። ወል ግን ነገጧት የሚመጣ ነገር አለ። ነግበኝ ማለት አለባቸው ይህን ነገር

ወንዶቹ ራሱ ይዘቀዝቃሉ ሙሴት ብቻ። ስለዚህ ወዲ እናት የሚባለው የእናት ክብር የሚባለው ነገር ቡራ እየምተገባው ሀይሚ እየምተገባት። እናቴ እንደዚህ እናቴ ህይወቴ እናቴ ህይወቴ ጥቅስ ብቻ አይደለም እናቴ ህይወቴ ልብሽ ተልባቸው የምር እናትና አባት የሚያከብሩት ሆነ። ይሄንን ስንት ቀን ሆነው ሀያ ቀን አስራ አምስት ቀን እንደዛ ሆናቸው እኮ እናት አባት እየተረገጠ ለምን? የጥቅስ እናቴ ወድሻለሁን የምኮለቀልቀዋለሁ እናቴ ወድሻለሁ። ያችን የምንረግጠው ልጅ እናቴ እናቷን ወድሻለሁ እየሬ ተጠፋለች ምንዲና ቢል ላይ እጥቅስ ላይ ብቻ ሙዚቃ ሲመጣ እናቴ እንዴ ዝኩኝ በስደት ላይ ትላለች፣ ግን የሰው እናት ትረግጣለች። የሰው እናት ትረግጠኝ ማለት ነቀጧት። የእሷም እናት ትረግጣለች። ለምን ግን የሰራዋን ወልደሽ ከመሹም የሚባል ነገር አለ። እሷን ያረገችውን ነገሮችን ሴት ምንም ነገር የማታውቅናት ሙሽዬ ታውቃለች እንዴ? የሰነበተ ቢዶ እያሳዩያት እኮ ነው ያሉት። ይሄን ያክል ዝም ስትመጣ ስለ ቡርኬና ሃይሚ እያል ሰባተ ግቦዲ የሌላ ቢዶ እያየሽ ነው ያለችው። ለምን ግን የሚያረጉትን ነገር እንትን ስለምትል ስለምትከፋ ትናንትና የመጣውን ምን እንት እያለች እያንዳንዱ የትናንትናውን ህይወት ተተው ዛሬ የተፈጠረን ህይወት ላ የትናንትናውን ይመልከቱ ከኋላ ምን ይዘው እንደመጡ እነዚህ ልጆች ምን እያስተማሩ እንደመጡ ምን እየተደረ እያረጉ እንደመጡ ይመልከቱ ወሽ ትናንትና እነዚህ ልጆች ስለገቡ እንደዚህ እከሌ እንደዚህ ነው ታንደኛው ቋንቋ አንደኛው ቋንቋ እያያዘ ላ ቡራን ሀይሜዬ ምን አድርገው እንደመጡ አንድ አመት ሙሉ ምን እንዴት እንዴት እንደተደራረጉ ስንት ነገር እንደያለ ነገር ያንን ነገር ማስተዋል አለባቸው ትናንትና የተደረገውን አይደለም የመሸ የመሸመቻውን አመት ሙሉ ምን አድርገው እንደመጡ ስንት ነገር እንዲያረጉን ስንት ነገር እንዳስተማሩ፣ ያንን ነገር ነው ማየት ያለባቸው። ሙሽትን ትናንት ገና በዚህ ሀያ ቀን ሀይሚ አንቺን አልፈልግሽም፣ ቡራ አንተን አልፈልግም፣ እናንተ ጨርሰናል የሚለውን አይደለም። መጀመሪያ ብዙ ነገር አሳልፈው ነው የመጡት። ያንን ነገር እያዩ እነሱ ደግሞ እንደው እንደው እንደው በምታምነው አምላክ ይዣችኋለሁ፣ አቁም፣ በቃችሁ። እንደው እንደው ወላሂ እንደው በቃችሁ። እናትና አባታ ይረገጥ፣ እነሱ በተረገጡ ቁጥር እኮ እኛ ጨንጎራ እንዴ እኛ ታንጀታችን ተልብ የምንወዳቸው

የሆነ ነገር ቡራ ይዞ ምጣ። አንተ እኮ እንዴት ቡራ ይላ። ማፊ ጀግና አይደለም። ለምንድን ሙሽ እየተረገጠች ነው ያለችው? የምን ጀግና ነው ኮሜንት ማፊ ጀግና ጀግና አይደለም። ጀግና ማለት እናትን የሚያስከብር ጀግና ማለት አባትን የሚያስከብር ነው። ሙሽ ባፍ ብቻ እናቴን ወዳለሁ አባቴን ወዳለሁ እያለ የሚል ኮሜንት አይቶ ነገጧት ይላ ሰው ይላ ነገር ፈጽሞ የሚሰራ እንዴ? እዚህ እኮ ነገር እያረጉ ያሉት አሁን ምንድነው? እዚች ግስት ላይ እኛ ዛሬ እኮ እንደዝ አድርገዋል እኮ። ከሌ እኮ እንደዝ ነው

እዚህ እራሱ አረብ ሀገር ለምን ግን እናት አባቷን ልታሳልፍ የምትመጣ እዚህ ሀገር ነው ትምህርት የሚያስተምር ሁሉን ነገር እንጂ ዛሬ ከሌ ወድቃለችና፣ እንትና ደረሰልኝ ላይደርስ አይደርስልሽም፣ በማንም ነገር በፍጹም አይደርስም። እሱ እንዲህ ወደ ራሳችሁ ተመለሱንም ነው አሁንም ቅድምም ዛሬም ነገም እንለምናችሁ፣ ወደ ራሳችሁ ተመለሱ ሁለት ልጆች እነዚህን ይህንን። ኩርንጭት ሰውዬ እሱን ተህይወት አውጣ። አንቺ ሀይሚቲ እሱ ሲደውልልሽ እንዲያው በጋሽዬ እንዲያው በዛ በየዋሃው አባትሽ ይለምንሽ ያንን ኩርንጭት ሊስልክ ሲደውል አታንሽ። ቡራዬም ደግሞ በሙሽዬ ይገ እንዲያው በዛ እንዲያው በደርባባው እናትህ ይለምንህ እንዲያው ያቺ እንዲያው የሴት የሴት ትንሽ ሆነች ሴትዮ ስትደውልልሽ ስልክ አታንሳ። እንዲያው በመጨረሻ ስለዚህ ባሰደባችሁ ስለዚህ ስራ ዲያመጣችሁኛ ያመሰግናለሁ። ስሜታዬ ስለሆንኩ ስላስቀየምኳችሁ ደግሞ ይቅርታ። እኔ አሁንም ይቅርታ ጠይቃችኋል። ግን እናትና አባት አታሰድቡ አደራችሁ እሺ። የኔ እናት እናመሰግናለን። ምንም አላጠፋሽም። ፍትህ ለእናትና ለአባታችን እያልን ነበረ። ፍትህ ይስጡን። እነሱ ክብር ክብር እና እኮ ሰው በምንም ነገር አይገናኝም። ሁለተኛ ነገር ደግሞ እናት ከእናት እና ከአባት የሚበልጥ ነገር የለም። ደስታም በአባትና በእናት ነው ደስታ የምታገኝ። እዚህ ጋር እናቴ ኑ ዘግዝቁልኝ፣ ኑ እናቴን ደብድቡ የሚባል እየመሰለኝ መጣ። እግዚአብሔር ነው የምላቸው። እናቴን ኑ ደብድቡ፣ አባቴን ኑ ደብድቡ እያሉ ከኦዲየንስ ጋር ልክ መግባት በጣም ይደብራል። ስለዚህ የምታወሩ ልጆች ካሉ ደግሞ ቀጥሉ። ሰሚራ እንትና ቲም እንዴ አታወሪም? ሰሚራ ሚውትሽን አንስተሽ ማውራት ከፈለሽ ቦታ እንደያዝብሽ ማውራት ከፈለሽ ቲጂ ወይኔ ነው አውርዱኝና ትግባ እሷ። ይህ ትግባና መናገር ከገባችን ወድናታለሁ። ችግር የለውም። እሷ ብትናገር ትናገር፣ ደስ ይለኛል። ተሚራ ደግሞ ውረጅ። በቃ አልናገርም ብላለች ቅድም። በነገራችን ላይ በነገራችን ላይ የመርካቶ ሁላችንም እስካሁን ድረስ ከመቼ ጀምሮ ነው? እያወራ ነው ነው። እባካችሁ እያልናቸው ነው ክብር ካላችሁ ተመለሱ እያለ ነው። እጅ ግን እየቀጠለ ነው ያለው። እንደምናየው ክብር የሚባል ነገር የለም። ክብር የሚባል ነገር የለም። ኦኬ በቃ እየነዳው ነው እያለች ነው ቲጂዬ። ቲጂዬ እያነዳው ነው እያለች ነው። በነገራችን ላይ መርካቶዬ ሁሉም የሚመጣው ሁሉም የሚመጣው ሰብስክራይቡ እንዲያድግለት ብቻና ብቻ ነው እንጂ ማንም ለኛ ያዘነ የለም። ማንም ለኦዲንስ እያዘነ አይደለም። ሲጀመር ከርዕስ ጀምሮ አሁን ትላንትና ቤክ ያመጣው ርዕስ ትክክል ነው፣ ተለያዩ ብሎ እዚህ ጋር እኮ ስንት የሚጠብቃቸው ሰዎች አሉ። እኛ ስንት አፋችንን ከፍተን ምን ይሉልናል፣ ምን ያደርጉልናል፣ ያስታርቁልናል ብለን እኮ እየጠበቅናቸው እኮ ነው። ለኦዲንስ ክብር ቢኖረው ኖሮ እሱስ ተለያየው ብለው ያመጡ ነበረ። ይሄ ኔ ምን አይነት ጭንቅላት እንዳላቸው እኔ ለገንዘብ እንደዚህ እንዴ ምን ማለት ነው እዚህ ጋር ሰውን እያስደነገጡ ገንዘብ መብላት ደስ ይላል እንዴ አይልም እኮ አይጣፍጥም ገንዘቡ ራሱ ለምን እንዴ እኛ አሁን እንዴ ነው ተንደርድረን በቃ ተለያዩ ብለን ስንገባ የሚያወሩት ሌላ የሚያወሩት ስለሌላ ርዕሱ ያለው ሌላ ምን ማለት ነው ቢያንስ እስቲ ለራሳችሁ ጭንቅላት ይኑራችሁ ሚዲያ ላይ ወጥታችኋል እንችላለን እንሰራለን ብላችሁ የምታመጡትን ርዕስ እንኳን እባካችሁ ዞር ብላችሁ እዩ። ሰውን አታስደንግጡ። እኛስ እሺ እንረጋጋለን። ስንት የሚደነግጡ ሰዎች አሉ። ስንት የሚደነግጡ ኦዲንሶች አሏችሁ። የብሩክ እና የሀይሚ ኦዲንስ የእናንተም ኦዲንስ ነው። እኛ እንደምናውቀው እንግዲህ ው አንድ ነው። የምታመጡትን ርዕስ ግን አታ ምን እስካሁን ማስታረቃቁታችሁ አይደለም፣ ድራማ ስለሆነ ሰብስክራይባችሁ የእናንተም እንዲያድግ ነው እየሰራችሁ ያላችሁት። የእውነት ስንናገር የእውነት በቃ እኛ ኦዴንስ ነን አይደለ? የተሰማንን ነው እየተናገረን ያለ ነው። እና እርግጠኛ ነን ይሄንን አህዱ ብለን ስንከፍተው፣ ይሄንን ውይይት፣ ይሄንን ንግግር አህዱ ብለን ስንከፍተው እርግጠኛ ነኝ ሜንሽንና ሼር የሚያደርጋችሁ ሰው አለ። ከላይ ቁጭ ብላችሁ እኔ አሁን ብዙ ሰዓት ሰው ገብቼ ስወጣ እንኳን አያይም። ፕራይቬሲ ብቻ ስለሆንኩ ሳይሆን ከላይ ቁጭ ብዬ ነው ሁሉን ነገር ልክ ከላይ ቁጭ ብላችሁ መታችሁ፣ ምን እንደምንል ማን ምን እንዳለች ምን እንደምንል እርግጠኛ ሆኜ ሰምታችሁ ነው የምትሄዱት። በእርግጠኝነት ግን የሰው ስብህናና ህሊና ካላችሁ በእርግጠኝነት እየሰማችሁን ነው። ከስር ቁጭ ብላችሁ ትሰሙናላችሁ። ሜንሽን ትደረጋላችሁ፣ ሼር ትደረጋላችሁ ግን መታችሁ ቁጭ ብላችሁ ሰምታችሁን የእኛን አማርኛ ብቻ ለቅማችሁ ሄዳችሁ ስራ ላይ ከምታውሉት፣ ኦዲንስን ክብር አለን፣ ለኦዲንስ ብላችሁ ካላችሁ ተመለሱ። ወደ ራሳችሁ ምን ጥፋት እያጠፋን ነው ብላችሁ ተመለሱ። ለእናት ክብር ካላችሁ ተመለሱ። ወደ ቦታችሁ አሁንም እባካችሁ፣ እባካችሁ ተመለሱ። እኔ አሁንም ልጆች ናችሁ የሚባለው ነገር እኔ ጋር አይሰራም። ድንገት ሌላ ሰው ሊላችሁ ይችላል፣ አይሰራም። ምክንያቱም እራሳችሁን ችላችሁ እየሰራችሁ ነው ራሳችሁን ችላችሁ ቤት ተከራይታችሁ እየኖራችሁ ነው እራሳችሁን እያስተዳደራችሁ ነው እራሳችሁን እስከ አስተዳደራችሁ ድረስ ደግሞ ህፃንነት የለም ልጅነት የለም ማስተዋል ስለምችሉ ነው ሚዲያ ላይ እየወጣችሁ እኛን እያስተማራችሁ የነበር ያን ያኛው ወኔ ያኛው ጥንካሬያችሁ እንደ የት ሄደ የት ሄደ ጥንካሬ ከእናንተ ኮ የምንማረው ጥንካሬን ትግስትን ማክበርን መከባበርን ነው ምንም ማረው የነበረው ማለት ነው አሁን ግን ምን እየተማርን ነው መሰላችሁ የባለጌ ሴት እንደዚህ አክት ማድረጓ ምናምን ምናምን እያመጣችሁ እንዴ ሙልጭ አርጋ እየሰደበችን እኮ ነው በነገራችን ላይ ሰው ሲ አልሰደበችንም ያሰደባችሁን እናንተ ናችሁ መቶ ፐርሰንት ነው የምናገረው ያሰደባችሁን እናንተ ናችሁ እሷ አልሰደበችንም አልሰደበችንም እንድንሰደብ ያደርጋችሁት እናንተ ናችሁ ምክንያቱም እንድትላላጥ እያደረጋችሁ ያላችሁት እናንተ ናችሁ። መታ እንደፈለገች ሆናብን እንደፈለገች ተበጣትሳብን እንድትሄድ ያረጋችሁ እናንተ ናችሁ። ግን ለምን እንደ ይሄና አለ ኦዲንስ ስላከበራችሁ ኦዲንስ እንደዚህ ዝቅ ስላለላችሁ ለምን ይደረጋል? ለምን አይሚን ወዳታለሁ፣ ብሩኬን ወደዋለሁ፣ ወደዚህ ወጣ፣ ወደዚህ ምን አገባን? በቃ እናንተ ተመለሱ ወደ ቦታችሁ። እናንተ ጓደኛ አታፍሩ እያልናችሁ አይደለም። ሶሲ በራሷ ስብህና ትክክል ልትሆን ትችላለች እኮ ማነው ስሙ ዳኒም በራሱ ስብህና ትክክል ሊሆን ይችላል። የተሰጠው የተሰጠው ድራማ ሊሆን ነው ይችላል። ይሄ ድራማው ይሆናል፣ አክቲንጉ ይሆናል፣ እኛ አናውቅም። ግን ለምን እንደ ለምን ከአንደ በታችን የምናወጣውን ሁሉም እንትን ላይ ትዞራላችሁ ሁሉም ጋስት ያሉት ልጆች ሀያ ደቂቃ በለቀቃችሁት እየሮጣችሁ እኛን ለማየት ትገባላችሁ። እናትና አባት ግን ተዘግዝቆ አታዩም ነው ነው መነፅር አድርጋችሁ ነው ቲክቶክ የምትገቡት ጥቁር መነፅር አድርጋችሁ ነው የምትገቡት እንዳይታያችሁ እናትና አባት የሚዘቀዘቅበት ቦታ ላይ አታዩም ነው እየናቃችሁ ነው ይዘግዘቁ ምን ይመጣል እኛ ብቻ ገንዘብ እናገኝ ብላችሁ እያሰባችሁ ነው እንደዛ ነው የሚመስለው በአሁን ያለው አካሄድ እንደዛ ነው የሚመስለው እመቤትን አታሳዝናችሁም እናት ብሩኬ እናት ሙሻ አታሳዝንህም እንዴ ኦዲንስ እንዲያለቀሰላት ተዘግዝቆ ሀይሚዬ እናትሽ አባትሽ ወንድምሽ ዘርማን ዘርሽ ጠቅላላ ሲሰቀል አራሳዝንሽም ሲዘቀዘቅ እኔ ተዘግዝቄ ምንም አይመስለኝም ቆም ያለው ብላለች ለሷ ክብር ምን እንደሆነ አታቀው ክብር ምን እንደሆነ ኦዲንስ ክብር እንዳለው ብታቅኖሮማ እንደዚህም ማ አትሽ ለጠለጥ መታ ፊት ለፊት የኛም ደግሞ ኦዲየንሶች ሽልጥልጥ አላችሁ። ገብታችሁ፣ አንቺ ጀግና ነሽ አንቺ እንደዚህ ነሽ አንዲ ወደዚህ ነሽ እያልሽ አባትና እናትም ምዘቀዝቅ ሴት ብታደንቅሽ ተደንቅ ያለው ብለሽ እንዳታስቢ፣ ጭንቅላትሽ ውስጥ አታደርጊ። እቺ ኦዲየንስ አይደለችም ለአንቺም አጠቅምሽ እመቤቴ፣ ለአንቺም አጠቅምሽም ብታውቂ ወደ ቦታሽ ተመለሺ። አንቺ ሴትነት ሴትነት እርካሽ እንደሆነ እያስተማርሽ ነው። እኔ ሴትነትሽን እርካሽ መሆንሽን እያስተማርሽ ነው የሚመስለኝ። እያየውሽን እንዳለው ወንድነትን እርካሽ እንደሆነ እያሳየህ ነው ዳኒ። ግን ለምን በቃ እነዚህ ልጆች በቃኛ። እስቲ ከነብሩክ ከነብሩክ ወተን ደግሞ ዳኒና ሶሲ በቃኛ። ምን ሰራው ድራማ፣ ትክክል አይደለም። የእናንተን ኦዲየንሶች እያስቆጣብን ነው። በቃ እንመለስ ብላችሁ እስቲ እናንተም ወደ ራሳችሁ ተመለሱና ወደ ህሊና። እሺ፣ እነ ብሩክን ተናግረን ተናግረን ተናግረን ብዙም ኦዲንስን የሚሰማ ሰው የለም። እሺ፣ አይስሙን፣ ንቀትም ሊሆን ይችላል። ግን እናንተን ጋ እንምጣ እስቲ፣ ወደ እናንተ እንምጣና ሶሲም ሆነ ብሩኬም ማን ነው፣ ሶሲም ሆንሽ ዳኒም ሆንክ እባክ መለስ በልና ወይ እናንተ እንደዚህ ስትወቀሱ መስማት አንፈልግም ትክክለኛ ጓደኛ ከሆናችሁ ትክክለኛ በትክክለኛ ጓደኝነት ካላችሁ ወይ እናንተ ስትረገጡ እናትና አባታችሁ ደግሞ ሲዘቀዘቅ ማየት በጣም ይከብዳል ይህን ስራ እናቁመውና ወደ ራሳችሁ ተመለሱ ብላችሁ ስ ምከሯቸው ድንገት ስህተት እየሰሩ ከሆነ ስ እናንተ ምከሯቸው ወደ እናንተ ደግሞ እንምጣ ስ ትክክለኛ ጓደኝነት ካላችሁ ትክክለኛ ጓደኝነት ካላችሁ እንደዛ ብላችሁ ስ ልጆቻችንን መልሱልን በቃ እስቲ ወደ እናንተ ደግሞ ሽምግልና እንምጣ። መልሱልን እባካችሁ። መጀመሪያ እናንተ ስምምነት ላይ እንዳላችሁ እናውቃለን። አንተም ነብሩኬም እናንተም ጭፈራችሁ ያስታውቃል። አንተ ብሶ ጭፈራ ያስታውቃል። ምን እንደሚሆን እናውቃለን። እዛ ላይክ ትደራረጋላችሁ። እኛ ላይ መታችሁ ላይክ ያደርግብናል። የእናንተ ጭቅጭቅ ጭንቅላታችን ውስጥ እስቲ ወደ እናንተ እንምጣና እባካችሁ ትክክለኛ ሶሲ፣ የብሩኬ ትክክለኛ ጓደኛው ነኝ ካልሽ ትላንትና ያልሽው ነገር አለ። ዳኒም ትክክለኛ ሀይሚን አከብራት አለው። ለእሷ ለእሷ ሪስፔክት አለኝ ብለሃል። ዘላለምን ሪስፔክት አለኝ እያልክን የመጣኸው እንደዛ ከሆነ ትክክለኛ ጓደኝነት ከሆነ ኦዲየንሶቻችሁ ቁጣ ላይ ናቸው የአንተም እናት እየተዘቀዘቀች ነው የአንቺም እናት እና አባት እየተዘቀዘቁ ነው እባካችሁ እንመለስ ከስህተታችን መለስ ስንበል ለምን ለምንድን ነው እናንተን እንደዚህ ያልኳችሁ ትንሽ በእድሜ ከፍ ትላላችሁ ከነሱ በአስተሳሰብ እንኳን ይበልጧቸዋል ግን በእድሜ ትንሽ ከፍ ስለምትሉ እስቲ መለስ አድርጉልን ልጆቻችንን እባካችሁ እባካችሁ ወደ እናንተ እንምጣ ደግሞ ትሰማናለህ ዳኒ ሶሲን አይደው ነው? አላውቅም። ዳኒ ግን በየ ገዝቶ አለ ከስር ቁጭ ብለ እኔ እዚህ ጋ አሁን ባለጌ አይደለንም። በትልቁ የእሷን የሆነ ነገር አድርገ ወይ አባቷን አንድ ላይ አርገን ብንዘቀዝቅ እዚህ ጋ መታስተያየትን ኮመንት ሰተ እንደምትሄድ በጣም መቶ ፐርሰንት እርግጠኛ ነን። ግን እባክ ጓደኛ፣ ንጹህ ጓደኛ ነኝ ብለካሰብ ስራችን ትክክል አይደለም። ተመለሱ። ኦዲየንስ ቁጣ ላይ ነው። ኦዴንስ እየጠላን ነው። እናትና አባትን ደግሞ እየተጨቀጨቀብን ነው። እባካችሁ ወደ ቦታችን እንመለስ ብላችሁ መልሷቸው።